ይሄ ሰውዬ ከውጩ ነው ረሱላችንን ዓለይሂ ሶላቱ ወሰላም ሲሳደብ የተናደደንና ብዙ ነገር ለማድረግ የቋመጠን ሰዎች እንዴት ከውስጡ ነው ረሱላችንን ዓለይሂ ሶላቱ ወሰላም ሲሳደቡ እያየን ዝም ለማለት ሞራሉ ያስችለናል? ረሱላችንን ዓለይሂ ሶላቱ ወሰላም ካፊር ናቸው፣ ሰልመው ነው እያለ እኮ አንድ ግለሰብ እንደፈለገ ሲያፏጭ ብዙ ነገሮችን ሰምተናል። የጣዖት አምልኮ የእስልምና እምነት ነው በሚል ለሰዎች ሲረጭ ዝም እያለ ነው። ቲክቶክ ላይ እየገባችሁ ሪፖርት ማድረግና አካውንቱን ማዘጋት ይኖርብናል። ከነቢዩ ሰለላሁ አለይሂ ወሰለም ጀምሮ ሁሉም ማለት ይቻላል እኛ ከቤተሰብ ከወረስነው ውጭ ያለ ነው። ያው ሰለምቴዎች ናቸው። ሰላም አለይኩም ውድና የተከበሯችሁ የቻናላችን ቤተሰቦች እንደምን አላችሁ? ስለዚህ ሰውዬ ብዙ የምነግራችሁ ነገር ይኖራል ከቪዲዮ መጨረሻ ላይ ማለት ነው። ከዚያ በፊት ግን ምናልባት ህይወታችሁን ወይም አመለካከታችሁን ሊቀይር የሚችል አንድ መልእክት እነግራችኋለሁ። ይሄ መልእክት ቢበዛ አምስት ወይም ስድስት ደቂቃ ነው የሚፈጀው። ይህንን አምስትና ስድስት ደቂቃ ታግሳችሁ በደንብ ከሰማችሁኝ ተስፋ አደርጋለሁ ብዙ የህይወት ገጽታችሁ፣ ብዙ የእውቀት ወይንም የአመለካከት ገጽታችሁ ይቀየራል። በዋናነት የምነግራችሁ ዛሬ ስለ ሁለት ቡድኖች ነው ስለ ሁለት የኢስላም ጠላቶች ነው። እንግዲህ ሙስሊሞች እንግዲህ የኢስላም ጠላቶች ረሱላችን ዐለይሂ ሶላቱ ወሰላም ከነበሩበት ጊዜ አንስቶ እስካሁን ድረስ በሁለት መንገድ ነው ሲያጠቁን የኖሩት ወይም ኢስላምን ሲያጠቁ የኖሩት ማለት ነው። የመጀመሪያው ውጫዊ ጥቃት ነው የሚፈጽሙብን። ሁለተኛው ደግሞ ውስጣዊ ጥቃት ነው የሚፈጽሙብን። ለሁለቱም የተለያዩ ምሳሌዎችን እሰጣችኋለሁ፣ በደንብ ነገሩን እንድትረዱት ማለት ነው። እንግዲህ ከውጫዊ ጥቃቶች መካከል አንደኛ ጦርነቶች ይጠቀሳሉ። ያው በጦርነት እስላምን ለማጥቃት ሙስሊሞችን ለማዳከም ብዙ ተሞክሯል። በወረራ ሙስሊሞችን ለማዳከም ብዙ ተሞክሯል። እንዲሁም የተለያዩ ጥቅማ ጥቅሞችን ለደካማ ሙስሊሞች በመስጠት ኢስላምን ለማጥፋት ብዙ ተሞክሯል። ለምሳሌ ከጦርነቶች መካከል የበድር ጦርነት የተካሄደው፣ የኡሁድ ጦርነት የተካሄደው፣ ሌሎችም ጦርነቶች ማለት ነው። ሙስሊሞችን በጦር ወይንም በኃይል ከውጭ ሆኖ በማጥቃት ለማዳከም ኢስላምን ለማዳከም ነው። ነገር ግን የዛኔ ሙስሊሞች ወይንም ሶሓባዎች በጣም ጠንካራ ስለነበሩ ብዙ ነገሮችን መክተው አስቀርተዋል። ከዚያም በኋላ እስካሁን ጊዜ ድረስ በጦርነትና በተለያዩ መሳሪያዎች እስልምና ለማዳከም ብዙ ነገር ተጥሯል። ነገር ግን ብዙ ጉዳት አላደረሰብንም። ምክንያቱም እነዚህ የውጭ ጥቃቶች ምናልባት ሙስሊሞችን ሊገሉ ሊያጠፉ ይችላሉ ወይንም ደግሞ የኢስላም መሪዎችን የእስልምና ኢምፓየሮችን ሊበታተኑ ይችላሉ። ሙስሊሞች ከተወለዱበት ካደጉበት ማፈናቀል እንደዚህ አይነት ክስተቶችን ሊፈጥሩ ይችላሉ። ነገር ግን ዋናው ነገር ኢማን ወይንም ደግሞ አቂዳ ስለሆነ አቂዳቸውን በጉልበት ወይንም በኃይል ስለማይቀሟቸው ምናልባት የሚደርስብን ኪሳራ በጣም ትንሽ ነው። የውጭ ጥቃቶችን ስናይ ግን ፐርፐዝሊ በዋናነት የውስጥ ጥቃት የሚፈጽሙ ሰዎች ሙስሊም መስለው እንደ ሙስሊም ጥምጣም ጠምጥመው ጀለብያ ለብሰው ምናልባትም ቁርአን እንዴት እንደሚነበብ ተምረው ሐዲስ እንዴት እንደሚነበብ ተምረው በደንብ እስላምን አጥንተው በሙስሊሞች መካከል የተለያዩ ፈተናዎችን በመክተት ነው እኛን ለማጥቃት ሙከራ የሚያደርጉት ማለት ነው። ይሄ የውስጥ ጥቃት ግን በታሪክ ስንመለከት በጣም ብዙ ኪሳራዎችን አድርሷል። በጣም ብዙ ሙስሊሞች የነበሩ ሰዎች አቂዳቸውን ትተው የኢስላምን ትክክለኛውን አቂዳ ትተው ጥመትን እንዲከተሉ ሰበብ ሁኗል። ይሄ ደግሞ ከኪሳራን በላይ ኪሳራ ነው። ምክንያቱም በሁለቱም አገር መክሰር፣ በዱንያም መክሰር፣ በአኸራም መክሰር ስለሆነ ማለት ነው። ስለዚህ ታሪክን ብታዩ ኢስላምን ለማጥቃት ጠላቶቻችን የተጠቀሙት እንደነገርኳችሁ ሁለት መንገዶችን ነው የውጭ ጥቃትና የውስጥ ጥቃት ማለት ነው። እኔስ ግን የተወሰኑ ምሳሌዎችን ልንገራችሁ። ረሱላችን ዓለይሂ ሶላት ወሰላም ካለፉ በኋላ የተለያዩ ሰዎች ቁርአንን ለመበረዝ ሞክረው ነበር። ቁርአንን ለመበከል ሞክረው ነበር። ነገር ግን አላህ በቁርአን ቃል ስለገባልን አላህ ቁርአንን ጠበቀው። እንዴት ነው የጠበቀው የሚለውን ስናይ በአቡበክር ጊዜ ቁርአን እንዲሰበሰብና እንዲደራጀ ያደረጉ አቡበክር፣ ቁርአን ተሰብስቦ ተደራጀ። ከዚያ በኋላ ሰዎች ቁርአንን ለመበረዝ አልቻሉም፣ ለመቀየር በፍጹም አልቻሉም። ከዚያ በኋላ ደግሞ ሰዎች እንግዲህ ከውስጥም ሆነው ከውጭም ሆነው የተለያዩ ሐዲሶችን ለባብላሸ ሞክረዋል። ለምሳሌ ያክል ረሱላችን ዓለይሂ ሰላቱ ወሰላም ያልተናገሯቸው ንግግሮች ተናግረዋል፣ ሐዲሶች ናቸው በማለት ውድቅ ንግግሮች ማለት ነው እንዲሁም የተናገራቸው የተናገሯቸው ንግግሮች ደግሞ ይህንን አልተናገሯቸውም በማለት ለማዘበራረቅና ሙስሊሞች እንዲዋልሉ ለማድረግ ብዙ የውስጥና የውጭ ሙከራዎች ተደርገዋል። ይህንንም አላህ የተለያዩ ሰዎችን አስነሳ፣ የተለያዩ ዕለማዎችን አስነሳ። ለምሳሌ እነ ቡኻሪን አስነሳ፣ እነ ሙስሊምን አስነሳ። ከዚያ እነዚህ ትላልቅ ዕለማዎች ሓዲሱን በደንብ አደራጁት ማለት ነው። ደካማ የሆነውን ይሄ ደካማ ነው፣ የተዋሸ ሓዲስ ከሆነ ይሄ የተዋሸ ሓዲስ ነው፣ ጠንካራ የሆነውን ጠንካራ ነው፣ ሶሒህ የሆነውን ሶሒህ ነው ብለው አደራጅተው መልክ ሰጥተው አለፉ። ከዚያ በኋላ የኢስላም ጠላቶች በየትኛው መንገድ በሐዲስን ተጠቅመው እኛን ሊያጠቁን ሙስሊሞችን ሊያጠቁ እስልምና ሊያዳክሙ በፍጹም አልቻሉም ማለት ነው። በዚህም አልቆመም። በዚህ አይነት መንገድ እንደማያስኬዳቸው በሐዲስ በኩል እንደማያስኬዳቸው ሲያውቁ የተለያዩ ቅርንጫፎችን ወይም የተለያዩ የፊቅህ እውቀቶችን ለመበረዝ ብዙ ነገር ሞክረዋል።

በሶላት ዙሪያ በጾም ዙሪያ በሐጅ ዙሪያ ሙስሊሞችን ማጥቃት በፍጹም አልተቻለም። ምክንያቱም እነዚህ ትላልቅ ዑለማዎች፣ ሌሎችም ዑለማዎች አደራጅተውት ተውት ስለሄዱ ማለት ነው። ጠላቶቻችን ብዙ ካሰቡ በኋላ አይተኙም። ታውቃላችሁ፣ ብዙ ካሰቡ በኋላ ምናልባት ሙስሊሞችን ማጥቃትና እስላምን ማዳከም የምንችለው ይችላል በአቂዳ በኩል መተን ነው ምክንያቱም የዚያን ሰዓት አቂዳው አልተ ሐዲሱ ሲደራጅ ፍቂሁ ሲደራጅ የተለያዩ እውቀቶች ሲደራጁ የአቂዳው እውቀት አልተደራጀም ነበረና እሱ አቂዳን መሰረት አድርገን ሙስሊሞች የተለያየ ባጢል የሆነን ትክክለኛ ያልሆነን እምነት እንዲያምኑና ከእስልምና መስመር እንዲያፈነግጡ እናደርግ በሚል ከብዙ ምክክር በኋላ አቂዳውን ለመበረዝ ብዙ ጥረቶች ተደርገዋል ማለት ነው። ሰዎች አካል የሆነን ነገር ጣዖት የሆነን ነገር እንዲያመልኩ፣ ለዚያም ደግሞ የተለያዩ የቁርአን አንቀጾችን የሐዲስ አንቀጾችን የማይገናኙ ማለት ነው እየጠቀሱ ሙስሊሞችን ለማጭበርበር ብዙ ተሞክሯል። አላህ ትላልቅ ሁለት ኢማሞችን ወይንም ደግሞ ትላልቅ መሻይኮችን አላህ ያስነሳ። አሻዒራ እና ማቱሪዲያ ሁለት የአቂዳ መስመሮች ተበጁ። ሐዲሱም ቁርአኑም በአቂዳ ዙሪያ ላይ የሚያጠነጥኑ ነገሮች ተደራጁ ማለት ነው። ከዚያን ጊዜ በኋላ ሰዎች አቂዳውን መሰረት አድርገው ሙስሊሞችን ማጥቃት ኢስላምን ማዳከም አልቻሉም። ነገር ግን አሁንም ድረስ አልተኙም። በሁለት መልኩ ሙስሊሙን ለማጥፋት ኢስላምን ለማጥፋት አሁንም ድረስ እየጣሩ ይገኛሉ። ግን የአላህ ዲን አላህ ለእኛ የመረጠው ዲን ስለሆነ ሙስሊሞች ከዕለት ከዕለት እየበዛን እንጂ ጭራሽ እየቀነስን አልሄድ ነው። እና ምን ልላችሁ ፈልጌ ነው፣ ሰሞኑን የተከሰተው ክስተት የውጭ ጠላቶች ኢስላምን ወደ ውስጥ ለማጥቃት ጥረት እያደረጉ ነው፣ ከውጭ ነው ማለት ነው። ነገር ግን ይሄ እምብዛም ኪሳራ ወይንም እምብዛም ህንግሌት ያደርስብናል ብዬ አላስብም። እንደውም ብዙ ሙስሊሞችን ለዲናቸው እንዲቆረቆሩና እንዲህ ከዲናቸው ላይ መጥፎ ነገርን እንዲከላከሉ ያነሳሳቸዋል ብዬ አስባለሁ። እንግዲህ ከውጭ ያሉ ጠላቶችና ከውስጥ ያሉ ጠላቶች ቅርጻቸውም መልካቸውም ሙሉ ለሙሉ ይለያያል። ይህንም በደንብ መረዳት አለባቸው። ረሱላችን ዐለይሂ ሶላቱ ወሰላም በነበሩ ሰዓት የነበሩ የውስጥ ጠላቶች የተለያዩ ሙናፊቆች ነበሩ። ከረሱላችን ዐለይሂ ሶላቱ ወሰላም ጀርባ ሆነው ሶላትን ይሰጅዳሉ፣ ቁርአንን ይቀራሉ። ረሱላችን ዐለይሂ ሶላቱ ወሰላም የተለያዩ ትምህርቶችን ሲሰጡ ቁጭ ብለው ያዳምጣሉ። ነገር ግን ውስጣቸው ትልቅ ንፍቅና ስለነበረ ከላይ ከላይ ነው እንጂ ይህንን ነገር የሚያሳዩት በውስጣቸው የኢስላም ጠላቶች ነበሩ ማለት ነው። አሁንም ጊዜያችን ላይ በጣም ብዙ ሰዎች አሉ። ከሁሌም ከመልካም ስራዎች ፊት ለፊት እናገኛቸዋለን። ልክ እንደ ሙስሊሞች ጀለብያ ስንለብስ ጀለብያ ይለብሳሉ። ጥምጣማቸው እጅግ በጣም ያማረ ነው። ንግግራቸው እጅግ በጣም ያማረ ነው። የተለያዩ የቁርአንና የሐዲስ ምና አንቀጾችንም ሸምድደዋል፣ ሐፍዘዋል። ነገር ግን ውስጥ ላይ ሆነው የተለያዩ መከፋፈሎችን፣ የተለያዩ ውዥንብሮችን ይለቃሉ። ይሄ ሰውዬ ከውጭ ነው ረሱላችንን ዓለይሂ ሶላቱ ወሰላም ሲሳደብ የተናደደንና ብዙ ነገር ለማድረግ የቋመጥን ሰዎች እንዴት ከውስጡ ነው ረሱላችንን ዓለይሂ ሶላቱ ወሰላም ሲሳደቡ እያየን ዝም ለማለት ሞራሉ ያስችለናል? ረሱላችንን ዓለይሂ ሶላቱ ወሰላም ካፊር ናቸው ሰልመው ነው እያለ እኮ አንድ ግለሰብ እንደፈለገ ሲያፏጭ ብዙ ነገሮችን ሰምተናል። እኛ ይሄ ነገር ትክክል አይደለም፣ ይሄ ነገር ኩፍር ነው፣ ይህንን ንግግር ሰምተው ሰዎች ሊሸወዱ አይገባም ስንል እያያችሁ ዝም ያላችሁን ሰዎች በጣም ብዙ ናችሁ። ስለዚህ መቃወም ካለብን መመከት ካለብን ሁለቱንም ጠላቶቻችንን መመከት ይኖርብናል፣ የውጭ ጠላቶቻችንንም የውስጥ ጠላቶቻችንንም። እኔስ ግን ይህንን ቪዲዮ ላሳያችሁና እመለሳለሁ። ከነቢዩ ሰለላሁ ዐለይሂ ወሰለም ጀምሮ ሁሉም ማለት ይቻላል እኛ ከቤተሰብ ከወረስነው ውጭ ያለ ነው፣ ሰለምቴዎች ናቸው። እንግዲህ ታውቃላችሁ፣ ከወንጀሎች ሁሉ ትልቁ ወንጀል ኩፍር ነው። ለምሳሌ አንድ ሰው ዜና ሊሰራ ይችላል፣ ሊዋሽ ይችላል፣ ሊሰርቅ ይችላል። ከዚህ ሁሉ ትልቅ ወንጀል ግን በአላህ ዘንድ ሌላን ማሻረክ ወይም ከአላህ ውጭ ሌላን ማምለክ ነው። እና እዚህ ንግግር ላይ እየሰማችሁ ያላችሁት ረሱላችን ዐለይሂ ሶላቱ ወሰላም ከወንጀሎች ሁሉ ትልቅ ወንጀል የሆነን ሲሰሩ ኖረዋል የሚል ንግግር ነው፣ እየሰማን ያለ ነው። ሶ መቃወም ካለባችሁ መጀመሪያ የምትጀምሩት ከዚህ ሰውዬ መሆን አለበት ማለት ነው። እንግዲህ እንዲህ አይነት ንግግሮችን እየሰማን ዝም የምንል ከሆነ ከውስጥ ያሉ ሰዎች እንደፈለጉ ሲፏጩብንና ሙስሊሞችን ሲያሳስቱ መስመር ሲያሳስቱ የምናይና ዝም የምንል ከሆነ እንዴት አድርገን ነው የውጭ ጠላቶችን መከላከል የምንችለው? ይህ ብቻ አይደለም። በጣም ብዙ ቪዲዮዎችን ላሳያችሁ ይችላለሁ። ሸሪአ የማይደግፋቸውን ጭራሽ በሀዲስ በቁርአን የሌሉ የተዛቡ ትክክለኛ ያልሆኑ አመለካከቶችን የሚናገሩ ሰዎች አሉ። ግን ጥምጣም ስለጠመጠሙ ጀለብያ ስለለበሱ ምላሳቸው ስለሚጣፍጥ ሁላችንም እያየን ዝም እንላቸዋለን ለምሳሌ ያክል አላህ እግር አለው የሚሉ ሰዎች የሉም ነህ ልክ እንደ ጣዖት ቅርጽ ሰጥተው የሚያመልኩ ሰዎች ይህንንም በተለያዩ መስጂዶች ድምፃቸውን ከፍ አድርገው ለሰዎች የሚያስተምሩ ሰዎች የሉም ነህ አላህ ብዙ አይኖች አሉት አላህ እንደዚህ እንደኛ አይነት ፊት አለው የሚሉ ሰዎች የሉም ነህ አላህ እጆች አሉት የሚሉ ሰዎች የሉም ነህ ሐባቢ ይሄ እኮ በጣም ግልጽ የሆነ ነገር ነው የጣዖት እኮ አምልኮ ነው አላህ ፍጡራንን በፍጹም አይመስልም አላህ ከፈጠራቸው ፍጡሮች የሚመስለው ምንም ነገር የለም። አላህ ከፈጠረው ፍጡር የሚገለገል አይደለም። አላህ ቦታን ፈጥሯል የቦታ ፈላጊ አይደለም። አቅጣጫን ፈጥሯል የአቅጣጫ ፈላጊ አይደለም። ነገር ግን ማንም ተነስቶ አላህን ሲሰድብ እያየን ዝም እያልን ነው። ጣት አለው አራት ጣት አለው እየተባለ ሲነገር ዝም እያልን ነው። የጣዖት አምልኮ የእስልምና እምነት ነው በሚል ለሰዎች ሲረጭ ዝም እያልን ነው። ታዲያ እንዴት ሆኖ ነው እኛ ለኢስላም እንቆረቆራለን፣ እናዝናለን፣ እናስባለን የምንለው? ያው ሕጋዊ እርምጃ ይፈልጋል ሕጋዊ እርምጃ ይፈልጋል። ምክንያቱም አሁን እኛ በሸሪዓ አይደለም እየተዳደረን ያለ ነው። በሸሪ ቢሆን የምንተዳደረው ኖሮ ያው ምን አይነት ምላሽ እንደሚያገኝ ሁላችሁም ታውቃላችሁ። ነገር ግን አሁንም ቢሆን የህግ አካላቶች ዝም ልትሉት አይገባም። ከዚያም በተጨማሪ ሶሻል ሚዲያዎች ለምሳሌ ቲክቶክ ላይ ይሰራል። ቲክቶክ ላይ የገባችሁ ሪፖርት ማድረግና አካውንቱን ማዘጋት ይኖርብናል። ሁላችሁም ዝም እንዳትሉ። ግን በዚህ ሰውዬ ብቻ መቆማችን ትክክል አይደለም። የውስጥ ጠላቶቻችንንም ጭምር ይህንን ተመሳሳይ ድርጊት ማድረግ አለብን። አላህን የሚሰድቡ ሰዎች ያልተገባውን ባህሪ የሚሰጡ ሰዎችን ዝም ልንላቸው አይገባም። ረሱላችንን ዓለይሂ ሰላቱ ሰላም ካፊር ነበሩ እያሉ የሚናገሩ ሰዎችን ዝምን ልንላቸው አይገባም። አላህን ከፈራን አይቀር ሁለቱንም ጠላቶቻችንን እንከላከል ለማለት ያክል ነው። አብራችሁ ስለቆያችሁ አመሰግናለሁ። መልካም ጊዜ ይሆንላችሁ። መልካም ጊዜ ይሆነልኝ።